ሀይሚን አትንኳት። ለሀይሚ ስል ብዙ መስዋዕት ከፍያለው። ሀይሚ ጥሩ ልጅ ናት። ሀይሚ እንደዚህ ናት። ትላንት ምን ስትል ነበር ቪዲዮ ላይ? ትላንትና እንግዲህ እንደሚታወቀው ብሩኪ ቤት ቪዲዮ ተለቀቀው፣ ሀይሚን ወዳት አለው ሀይሚን አፈቅራት ያለው ጥሩ ስሜት የሚሰማኛል ነበር እንግዲህ ሲል የነበረው ዛሬ ደግሞ እንግዲህ ለሀይሚ ብዙ መስዋዕት ከፍያለው፣ ሀይሚን አትንኩብኝ፣ ሀይሚን አትናገሯት፣ ሀይሚን አንድ ቀን ቀርባችሁ ብታዩት እናንተም በጣም ለእሷ ትከራከራላችሁ፣ በጣም ተወዷታላችሁ ሲል ነበር እንግዲህ። እንደሚታወቀው በትላንትና ማታ ቪዲዮ ላይ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴ ናችሁ? ደናናችሁ? ደና አልሐምዱሊላ። እንግዲህ አሁንም በሀይሚና በብሩኬ በዳኒ መጥቻለሁ። እንግዲህ አዲስ ነገር ልበል እና ዳኒ ዳኒ ብዙ ተናግሬ ያልወጣለኝም። ትንሽ ቢዚ ሰው ቤት ነበርኩኝ ስራ ላይ ትንሽ ነበርኩኝ ትላንት ማታ እንግዲህ ትንሽ ሁለት ደቂቃ ነው ሶስት ደቂቃ ቪዲዮ ለቄ ነበር ተናግሬ አልወጣልኝም፣ እና ውዶቼ፣ ፍቅሮቼ፣ ማሮቼ ትላለች ሀቢባ ማለት ነው። ዳኒ በጣም ክፉ ሰው ነው በጣም ማለት ነው። ሀይሚን በጣም እንትን ብሏታል። አትንኳት። ሀይሚ ሀይሚ ሀይሚ ሀይሚ እሱ ሲቀጥል ማን ጠበቃ አደረገው? ለሀይሚ ማን ጠበቃ አደረገው? ብሩኬ ራሱ የእሱን አክል ፍቅረኛዋ የተባለው ራሱ የእሱን አክል ጠበቃ አልሆነላትም አደለም። እሱ ሲቀጥል እሷ እሱን ፈል ፈልግ አደለም ቤት ድረስ የሄደችው ማለት ነው ስስይህ ክስ ካልተነሳብ አንተን ይጎዳሃል ብላ ለብሩኬ ስትጨነቅ ነው፣ ለዚህ ነገር ብላ ነው እሱ ታም ሆነ ተኝቶ ሆነ ምን እንደሆነ ቤት ድረስ ሄደችው ማለት ነው። እሱ ግን ብቻዬን በሆንኩበት ሰዓት ጓደኛ ባሌለበኝ ሰዓት ሀይሚና ሀይሚ ብቻ ናት ለእኔ ደረስችልኝ ችልኝ የጠየቀችልኝ የሶስናን ስም ራሱ አታንሱብኝ፣ ሀይሚ ሀይሚ ባለውለታ ናት። ሀይሚን ብቻ እያለ ነው እንግዲህ ደጋግሞ በማታ ቪዲዮ ካያችሁ ማለት ነው። እና ሀይሚ ላንተ ቦታ እየሰጠች አይደለም። ሲቀጥል አዋረደችው ዛሬ እውነት። ብቻውን እዛ ጥላው እያስለቀሰችው ለራሱ ለራሷ ቀጥላ ሄደች ማለት ነው። ሲጀምር ብዙ ነገር ተናግረዋለች። ከኔ ህይወት ውጣ፣ ራቅ፣ ስልኬ ላይ አትደውል፣ አትቅረበኝ እያለች ነው እንግዲህ እንዴት እንደዚህ ትኛለሽ ሀይሚ እንደዚህ አትበኝ እያለ እንግዲህ እሪ ያለ እየተከራከረ የነበረው እሷ ተናግራለች ሁሉም ነገር እኔ ብሩኬ ማስቀየም አልፈልግም ከእኔ ራቅ እኔ ሀሳብ አልገባኝም ትላንት እንደዚህ እንደዚህ ስትል ነበር ምን አይነት ሀሳብ ነው ይሄን ሀሳብ ያመጣከው እኔ ግራ ኮ ነው የገባኝ፣ ምናምን ብላ እንግዲህ ብዙ ነገር ትናንት ራሱ ደንግጣለች ደንግጣለች። እሷ ሀሳቧ እንግዲህ ያው እንደሷ እሱም እንደሷ አይነት ስሜት ያላት መስሏት ነው። ለእኔ ያለክን ስሜት ተናገር በብሩኬ ፊት ለፊት ያለችው እንግዲህ። ሰሞኑ ይሄን ብቻ ነው ስትናገር የነበረው በጣም ነው ያስደነገጣት። ዛሬ ራሱ አነጋገሯ ድምጽ ሁሉ ራሱ በቪዲዮ ላይ ትላንት እንደደነገጠችው ነው ያለችው። እና ውዶቼ ዳኒ የሚባለው ማለት ነው ከሰው ህይወት ውጣ ሰው ህይወት መሀል ገብቶ የሚበጠብጥ ሰው ለራሱ መጨረሻው አያምርም ማለት ነው። ጥሩ አይደለም። ዳኒ የሚባል ቅድም ተናገር ያለው ዳኒ የሚባል ሰውነት ሴጣን ነገር ሴጣን ነው። ተሸክሞም ሄደው በማል እየገቡ በሰው መሀል መግባት ይወዳሉ መሰለኝ። ዳኒ ስም ያላቸው የሰው ማል እየገቡ እየገቡ መበጥበጥ ይወዳሉ። ዳኒ ያም አብሮሽነሩታ ማል ሲ ገብቶ እንደዚህ ሲበጠብጥ የነበረው እሱም ዳኒ ነው እና ይሄም ዳኒ ነው። እላችኋለሁ እውነት፣ በጣም ነው የሚገርመው። በጣም ይገርማል ማለት ነው። ብሩኬ አይዞክ እንበለው። ብሩኬ አይዞክ፣ ከሀይሚ ጋር ያው አትለያዩም። ሲቀጥል ሀይሚ ፍቁር ይዟት የእሱን ሀሳብ የእሱን ነገር ኑሯት አይደለም በቅርቡ ሰላም እንደሚወርድ እርግጠኛ ነኝ። ሰላም ይወርዳል። በሰላም ሆኖ ይመጣሉ። ያው ለቪዲዮ ቢሆንም እንግዲህ ነገሩ ከሮ ነው፣ በትልቅ ነገር ወደ ትልቅ ነገር የሄደው ማለት ነው። ሀይሚ ፊት አሳት እንትን አትለውም። ፊት ለምንሰጠችው ራሷን አታስከብርም፣ ብሩኬም ራሱን አያስከብርም የሚል አስተያየት እንግዲህ ብዙ ነው። ብዙ ኦዲየንሶች እንደዛ እያሉ ነው። ሀይሚ ከዚህ ልጅ በደንብ አድርገሽ ራቂ፣ ከሱ ጋር ራሱ ቪዲዮ መስራት አያስፈልግም ሚሉ ብዙ ብዙ ቪዲዮዎችም አሉ። እንግዲህ ዳኒም ኮሜንት ለራሱ ጽፈዋል ደስ ብሎት እንግዲህ እጁን እንደዚህ አድርጎ እንግዲህ ሀይሚን እንትን ብሏል። ጥሩ አይደለም ይሄ ነገር አይጠቅምክም፣ እንበለው ዳኔን ማለት ነው። ከብሩኬና ከሀይሚ ራቅ። ሲቀጥል ያለ ፍቅር ደግሞ እሷ ካልወደደች የግድ ፍቅር የለም፣ የግድ እኔ ልሞትልሽ የለም። እልቁነስ እሷን ትተክ ወደ ያችኛዋ ማናት ሶሲ ከእሷ ጋር እየሰራክ እሷን ጠበቃ አድርገ ብትይዛት ነው የሚሻልክ፣ እንበለው ዳኒን ማለት ነው። እና ውዶቼ የዩቱብ ስራ እንግዲህ ይሄ ነው። እናንተ አትጨናነቁ፣ ሰላም ይወርዳል። አይሚዬም አይዞሽ እንበላት፣ ባትጨናነቅ ጥሩ ነው። እሷን ለብሩኬ ብሩኬ ማስቀየም የለብኝም እያለች ነው ያለችው። ዛሬ ቪዲዮ ላይም አይታችሁ ከሆነ ማታ በተለቀቀው ቪዲዮም አይታችሁ ከሆነ ትናንትም እንደዛ ነው። ብሩኬ እንዳስቀይመው አልፈልግም፣ እንዲቀይምብኝ አልፈልግም እነሱ የሚያስቡትን እነሱ የሚጠራጥሩትን ሀሳብ ነው አንተም እያቀረብክ ያለከው። ትላንትም በእነሱ ፊት ለፊት እንደዚህ አይነት ተናገርክ፣ እንደዚህ ብለክ ተናገርክ። ይሄ ራሱ ለእኔ አዲስ ሁኖብኛል እያለች ነው እንግዲህ። በጣም ግራ የሚገባ ነገር ነው፣ ግራ የሚገባ ነገር ነው እላችኋለሁ። ሀይሚዬ እንግዲህ ተረጋጊ ነው፣ ምንም ምንለዋት ነገር የለም ተረጋጊ። እሱን እንግዲህ በኮሜንትም ቢሆን ሰደባችሁኝ ዘቀዘቃችሁኝ ዘለዘላችሁኝ እያለ ነው። እናንተ ባታዝኑልኝም ቲክቶክ ላይ ስንት ሚሊዮን ፍሎወርስ አለኝ ጓደኞች አሉኝ። ከዚህ ጓደኞች ደግሞ አይሚን ያተደረስችልኝ ሀይሚን የሚያክልልኝ የለም ከማንም ጓደኛ ከቲክቶክ ላይም ከዩቱብ ላይም ሀይሚን ያክል የለም። ግን ዛሬ ስንት ደቂቃ ነው ቪዲዮቸው ስንት ደቂቃ ነው? እሱ ሙሉ እንግዲህ እንዳለ ሀይሚ ሀይሚ ሀይሚ ሀይሚ ነው። ጭራሽ እኮ ይቷ እንድትናገር ራሱ ጊዜ አልሰጣትም። ሰዓት አሰጣት ምንም ነገር ማለት ነው። ራሱ ነው የሚለፈልፈው። እረ ልናገር እረ ልናገር እያለች ሰምታችሁ ከሆነ ማለት ነው ሀይሚ ሀይሚ ሀይሚ ሀይሚ ሀይሚ ተከራካሪ ጠበቃ ያሞግሳታል። ብሩኬ ፍቅረኛዋ የተባለው አብሮ የቆዩት ራሱ እንደዚህ እንዳንተ ጠበቃ አልሆነም ማለት ነው። እና እየተረጋጋክ ስት ስትለፈልፍ እየተረጋጋክ እና ከማላቸው ውጣ እንደውም እንደዚህ አይነት ቪዲዮ ካሁን በኋላ ለኦዲንሴ ባላቀርብና ባይቀረዝ ጥሩ ነው አልፈልግም ብላለች። እንግዲህ የመጨረሻ ላይ ቪዲዮን አይታችሁ ከሆነ እሷ ተናዳ ነው እንግዲህ ጥላው ሄደችው። ቁሞ እንግዲህ እዛው ልቡ ተሰብሮ አዝነዋል። እንዲሁ ነው እንግዲህ ጠላት በሰው መሀል ገብቶ ሚያንጨባጭብና ሰውን ለማለያየት የሚሞክር እንደዚሁ ይቃጠላል ማለት ነው። መጨረሻው ላይ የሰው መሀል ትዳር መሃልም ከሆነ ፍቅር መሃልም ከሆነ የሰው መሃል ከልስ የሚዋደድ ሰው መሀል የሚገባ ሰው መጨረሻው አያምርም ማለት ነው እና ራቅ ነው የምንለው። በቅርቡ ጥሩ ነገር አለ ብላን ነበር እንግዲህ በቀደም። እንደዚህ ስትል በጣም ደስ ብሎን ነበር። በቅርቡ ጥሩ ነገር እንደሚያመጡ ጥሩ ሆኖ እንዲመጡ ተስፋ እናደረጋለን። ይሄ ቪዲዮስ ያልቅ እንግዲህ ጥሩ ነው ይመጣሉ። ያው ውዶቼ ፕራንክ ነው ፕራንክ ቢሆንም ግን አቀራረባቸውና የዚህ ልጅ ሁኔታ ደስ አይልም እንደዚህ አይነት መሀል ፕራንክ ቢደራረጉም እንደዚህ አይነት ቦታ ላይ የፍቅረኛ መሀል ባልና ሚስት መሀል እንደዚህ እንደዚህ ነገሩ ቢቀር ነው የሚሻለው ያስጠላል ለዶላር ቢሆንም ማለት ነው ቦታ አለው ሁሉም ነገር ስራም ቢሆን ቦታ አለው እና በልኩ አድርጓቸው እንበላቸው ውዶቼ ለቤት አዲስ የሆናችሁ ሰብስክራይብ አርጉ ነባር የነበራችሁት ላይክ፣ ሼር፣ ኮሜንት አርጉ። ውድ የአገሬ ልጆች ችላቸዋለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱህ።